እሱ ድቲ ታጥቤ መጣው እዩ አንድ ትበቃቸዋል። የኢትዮጵያ እንትን አረቄ የሚጠጡባት ምንድን ነው እሱ በእሷ አንድ ይበቃቸዋል። እኔ ግን አንድ ነው ያደረኩት። ምክንያቱም ፍሬ ዘራ አድርጌ ጠቀመዋለ። ታላጃ ማለት እንደዚህ አብኩቸዋለ። አሁን ወደ አሰራር ሙዚ አለኝ እዚህ ጋር ይህ እዚህ ጋር ዛለ እዚህ ጋ ደግሞ ይኸው እንትን አለ ማር ማለት ነው። አንድ ላይ አድርጌ ፈጨዋለሁ። ከዛ የምጠቀማቸው ኮኮና ካልነው አደርግበታለሁ ማለት ነው ማለት ነው። አሁን ወደ አፈጫው

ዘይት አድርጋታለሁ። በትንሿ ዘይት ከዛ አንድ ላይ ለውስ ይችናት የሆነችው እንግዲህ ከዛ ሁሉ ማለት ነው። አሳምሬ እንትንብዘዋለሁ። እናንተ ይሄን አይነት ዘይት መጠቀም ትችላላችሁ። እኔ ይሄን ነው ምጠቀመው። ከዛ አንድ ላይ ታረጉታላችሁ ማር ድማር አንድ ላይ አርጌ ፈጭቸዋለሁ። እናንተም አንድ ላይ ማርጅ ትችላላችሁ። በጣም ቆንጆ ነው፣ ሞክሩት። አሁን ወደ አቀባቡ እንገባለን ማለት ነው። ቪዲዮን ግን እስከ መጨረሻ ውትሽ በጣም ቆንጆ ነው፣ ትለወጡበት ማለት ነው በጣም ወደ ቺዝ ማርያም ኒ ብዙ ነበር ይሆን አለ አይኩት ውዶች፣ እዚህ ጋ ሩዝ አለኝ። ቀቀዩ ተናጃሪ ሆኖ እኔ ያደረኩት እንትን ነው፣ ያው ስራ ሰው ስለመጣብ ነው። እዚህ ጋ ደሞ ሁለት ሙዝ አለኝ። ከዛ እዚህ ጋ አንድ ማር አለኝ። ከዛ ኮኮናት አለኝ። እናንተ የምትፈልጉትን መጠቀም ትችላላችሁ ማለት ነው። ሩዝን ግን እንደዚህ አደርግና ከዛ በመፍጫ ፍጭ ታደርገዋለሁ ማለት ነው። በጣም ቆንጆ ነው። እንዴት እንደሚሰራ ቢሉስ እስከመጨረሻው አውት ማለት ነው። ደህና ሆን ማዳት ጥቋቁር ማለት ነው። በጣም ቆንጆ ነው ከምላችሁ በላይ ማለት ነው። እንደዚህ እንደዚህ ብኩት ታደርገዋለሁ በማንከን ለመፍጨት እንዲመቸኝ ማለት ነው። እንደዚህ እናንተ ሩዝ አንድ ማንኪያ፣ አንድ ካሳ አንድ፣ ይሄ ትንሿ ኢትዮጵያ አረቅ የሚጠጡባት ያለያለን በሷ አንድ ትባሽ መጥቻለሁ። አሁን ግማሹ አልደረቀም፣ ግን ይህን ለእናንተ ለማሳየት ብቻ ነው። ህወት ቆሻሻ አለሁ ማለት ጠጉር ምናምን ካለ ፊታችን ላይ ያነሳልና ጥቋቁር ምናምን ብድግ ነው የሚያደርገው ማለት ነው። ከዛ እንደዚህ እያደረጋቸው ይእንዚህ እንዴ ማድረግ ማለት ነው። በጣም ቀላል ነው። ከዛ ፊታችን በጣም ጥርት የሚለው ማለት ነው። ቆንጆ ነው የሚያደርገው። እንደዚህ የኔግን ስላልደረቀ ነው፣ ካሜራ ስለሆነ ነው እንጂ አለብኝ ማለት ነው። አንዳንድ ማለት እኔ ግን ሁሌ ስለምጠቀም አሪፍ ነው። እንደዚሁም በጣም ቆንጆ ነው። ሩዝና ማር፣ የወይራ ዘይት ያላችሁን ዘይት ኮኮናትን ሆነ ምንም ሆነ መጠቀም ትችላላችሁ። በጣም አሪፍ ነው። እንደዚህ እያረጋችሁ ቅብት ታደረጉታላችሁ በመጨረሻ ከዛ ድርቅ ሲል እዚህ ላይ ያለው ቆሻሻ ይዞላችሁ ነው የሚያነሳው፣ ማለት ነው። እንደዚህ ቅብት ታደርጉት በጣም አሪፍ ነው። ማዳት ላለው የሴት ልጅ ያ ውበቷ ፊታችን፣ በተለይ ቀይ ለሆነ ቀይ ለሆናችን በጣም አስቸጋሪ ነው። አንዳንድ ቀይ ያለ መሆን ይቻላል ማለት ይቻላል። ምክንያቱም ይሁኔ በቃ ትንሽ ጥቋቁር ካለን በጣም የሚያስታውቀው የምነግራችሁ ነገር ማለት ነው። እኔ ግን ምግብ ስለምሰራ ምግብ ላወት ምናምን ሲወጣ ጥቋቁር አለብኝ ማዳትም ጀምሮ ነበረ። ግን እንደዚህ ግዴታ መጠቀም ስላለብኝ ይህ እንጠቀማለሁ። ስቶ ያው ሁለት ወር፣ ሶስት ወር ከሆነ ያው ተመልሶን ትላ ማለት ነው። እንደዚህ እያረጋችሁ ተጠቀሙት። ቅንድባችሁ እንዳትቀቡት የአይናችሁ ማለት ነው። ያው ያላችሁ አይደል የሌላችሁ እንግዲህ ኩል ገዝታችሁ ቢሆን ተጠቀሙ ግን አትጠቀሙት እሺ ማለት እንዳትቀቡት ያነሳል አሁን ይሄ ለምንድን ነው የሚጠቀሙት ያኔ ቆሻሻውን ያነሳልናል እንደገና ፊታችን ላይ የተለያዩ ነገሮች ጠጉሩን ካለ ያነሳል ማለት ነው በጣም አሪፍ ነው እንዳትቀቡት ቅንድባችሁን አደራ እሺ ደግሞ ከሰረች እንዳትሉ በጣም አሪፍ ነው ለልጅ ለአዋቂ አይልም በጣም ቆንጆ ነው ተጠቀሙት ይሄ በጣም ቆመውቺ እኔ ለእናንተ ኦኦ ገባበትን የማልሆናችሁ የለም። እና ተጠቀሙት፣ ሞክሩት፣ ለውጥ ታገኙበታለች። ጥቋቁር አለብኝ ማዳትም ጀምሮ ነበረ ግን እንደዚህ ግዴታ መጠቀም ስላለብኝ ይሄን ንጠቀማሉ ስቶ ያው ሁለት ወር ሶስት ወር ከሆነ ያው ተመልሱን ትላ ማለት ነው። እንደዚህ እያረጋቸው ተጠቀሙት። ቅንድባቸው እንዳትቀቡት የአይናችሁ ማለት ነው። ያው ያላችሁ አይደል፣ የሌላችሁ እንግዲህ ኩል ገዝታችሁ ቢሆን ተጠቀሙ። ግን አትጠቀሙትሽ ማለት እንዳትቀቡት፣ ያነሳል። አሁን ይሄ እንደምንድን የሚጠቀሙት ያኔ ቆሻሻውን ያነሳልናል። እንደገና ፊታችን ላይ የተለያዩ ነገሮች ጠጉሩም ካለ ያነሳል ማለት ነው። በጣም አሪፍ ነው። እንዳትቀቡት ቅንድባችሁን አዳራ። እሺ ደግሞ ከሰርሽ እንዳትሉ። በጣም አሪፍ ነው። ለልጅ ለአዋቂ አይልም። በጣም ቆንጆ ነው። ተጠቀሙት። የመዳም ቅመሞቼ እኔ ለእናንተ ኦ ገባበትን የማልሆናቸው የለም እና ተጠቀሙት፣ ሞክሩት፣ ለውጥ ታገኙበታለች። አንዴ ብቻ እንትን ተጠቅማችሁ አትተዉት፣ ሶስት አራት የደግማችሁ ሞክሩት። አንድ ነገር ስትጀምሩ አንዴ ብቻ ጀምራችሁ አንድ ሁለቴ ያጭ አልተሳካልኝ ብላችሁ ተስፋ ትቆርጣላችሁ። ግን አንድ ነገር ስትጀምሩ ደጋግማችሁ ሞክሩ ሁሌም እላለው። እንግዲህ በስማማ በዛው እናንተ ከእናንተ ጋር ወሬን እያወራሁ በጣም ቆንጆ ሆኖልኛል። እዚህ ጋር አንገታችሁን መቀባት ትችላላችሁ። ግን አንገታችን አትቀቡት። አንገታችን ያው ጥሩ ነው ብዬ ነው። ቀዮችዬ ነው እንግዲህ ጎራ ያላችሁት ማለት ነው። በጣም አሪፍ ነው። እንደምትወዱት ተስፋ አለኝ። እንደዚህ እያረጋችሁ ቀበት አድርጉት አሁን እንግዲህ ይሄ እንደዚህ ቅብት አድርጋችሁ ስልካችሁ ማየት ትችላላችሁ፣ እስከሚደርቅ ድረስ ማለት ነው። ድርቅ ታለ ወዲያ ለጥ እንትን እናለዋለን። እንዴት እንደምታነሱ ተነግራችኋለሁ ማለት ነው። አሳያችኋለሁ፣ ቪዲዮ እንደዚህ ለጥ እናንተ ፊታችንማ እንደዚህ ግን እንደዚህ ሲሄድ ያማል። ማርያም እንዴት እንደሚያሟልጥ